በዳኞች ስራ ማቆም ምክንያት ለአንድ ሳምንት ያህል ተዘግተው የነበሩ በመቐለ ከተማ የሚገኙ ፍርድ ቤቶች፣ ትላንት ሐሙስ ስራ ጀመሩ። የደህንነት ስጋት አለብን በሚል ምክንያት አገልግሎት መስጠት ያቆሙት በከተማይቱ የሚገኙ ዳኞች ወደ ስራ የተመለሱት፣ ከትግራይ ክልል ጊዜያዊ አስተዳደር ጋር ውይይት ከተካሄደ በኋላ መሆኑን የትግራይ ዳኞች ማህበር ለኢትዮጵያ ኢንሳይደር ገልጿል። በመቐለ ከተማ የሚገኙ ዳኞች ባቀረቧቸው ጥያቄዎች ላይ ውይይት የተደረገው ባለፈው ሰኞ ግንቦት 18 2017 ነበር። ጉዳዩን በተመለከተ የትግራይ ክልል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውይይት ያደረጉት ከክልሉ ፍትህ ቢሮ ኃላፊ አቶ ሓዱሽ ተስፋና ከክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ መንግስቱ ተክላይ ጋር ነው። የኢትዮጵያ ኢንሳይደር ዘጋቢ በትላንትና እለት በተመለከታቸው የመቐለ ከተማ ፍርድ ቤቶች መግቢያዎች ላይ የተለጠፉ ማስታወቂያዎች ይህንኑ ውይይት መጥቀሳቸውን ታዝበዋል። በዳኞች ላይ ባጋጠመ የደህንነት ስጋት ምክንያት የተቋረጠው አገልግሎት እንዲጀመር ከሚመለከተው አካል ጋር ውይይት ተካሂዷል የሚለው ማስታወቂያው በውሱን መልኩ ጥያቄዎቻችን መፈታት ስለጀመሩ ከግንቦት 21 2017 ጀምሮ የዳኝነት አገልግሎት ጀምረናል ይላል። የትግራይ ክልል ዳኞች ማህበር ፕሬዝዳንት አቶ ዳዊት ኃይለስላሴ በውይይቱ ለዳኞች ስራ ማቆም ምክንያት የሆኑ ጥያቄዎች እንደሚፈቱ ስለተነገረን ወደ ስራ የተመለስ ነው ሲሉ ለኢትዮጵያ ኢንሳይደር ተናግረዋል። ማህበሩ ከዳኞች ደህንነት ጋር የተያያዙ አምስት ጥያቄዎችን ለክልሉ ጊዜያዊ አስተዳደር ማቅረቡን ባለፈው ሳምንት ገልጾ ነበር። የዳኞቹ የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎችን የሚመለከት ነው። በችሎት ጊዜ ሁለት ፖሊሶች ብቻ ናቸው ፍርድ ቤቱን የሚጠብቁት የሚሉት አቶ ዳዊት፣ በአሁኑ ጊዜ በመቐለ ከተማ ባለው የጸጥታ ችግር ምክንያት ቁጥራቸው በቂ እንዳልሆነ ይናገራሉ። በዚህም ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤቶችን እንዲጠብቁ እንዲደረግ እርሳቸው የሚመሩት ማህበር ጥያቄ ማቅረቡን አስረድተዋል። ይህ ጥያቄ ተፈትቶ ችሎት የሚጠብቁ የታጠቁ የጸጥታ ኃይሎች ተመድበዋል፣ ስራም ተጀምሯል ሲሉ የማህበሩ ፕሬዚዳንት የትላንትናውን ሁኔታ ገልጸዋል። የኢትዮጵያ ኢንሳይደር ዘጋቢ በትላንትናው ዕለት በተመለከታቸው የመቐለ ከተማ ፍርድ ቤቶች ውስጥ መሳሪያ የታጠቁ የጸጥታ ኃይሎች ችሎቶችን ሲጠብቁ አስተውሏል። በከተማይቱ በአዲ ሓቂ ክፍለ ከተማ በሚገኝ ፍርድ ቤት የሚያገለግሉ አንድ ሰራተኛ፣ ከአሁን በፊት ተጠርጣሪዎችን ይዘው የሚመጡ ፖሊሶች ብቻ ነበር ችሎቱን የሚጠብቁት። በዛሬው ዕለት ግን ሶስት የታጠቁ የጸጥታ አባላት ችሎት እየጠበቁ ናቸው ሲሉ ቀድሞ የነበረውን ከአሁኑ ሁኔታ ጋር አነጻጽረዋል። እንደ ጸጥታ ጥበቃው ሁሉ ለዳኞች ደህንነት ራሱን የቻለ የመጓጓዣ ትራንስፖርት እንዲዘጋጅ በትግራይ ዳኞች ማህበር የቀረበው ጥያቄ ተቀባይነት ማግኘቱን ፕሬዝዳንቱ ጨምረው ገልጸዋል። ማህበሩ ይህን ጥያቄ ያቀረበው ዳኞች በህዝብ ትራንስፖርት በሚመላለሱበት ጊዜ ማስፈራራትና ድብደባ እየደረሰባቸው በመሆኑ ምክንያት እንደነበር ጠቅሰዋል። ከጥያቄው በኋላ የመቐለ ከተማ አስተዳደር ለዳኞች ትራንስፖርት በማዘጋጀቱ ችግሩ መፈታቱንም አቶ ዳዊት ተናግረዋል። በዳኞች ከቀረቡ ጥያቄዎች በከፊል ምላሽ ያገኘው ችሎት የደፈሩ የመንግስት ከፍተኛ ስልጣን የያዙ ኃላፊዎች ለህግ ይቅረቡ የሚለው እንደሆነም አመልክቷል። ግለሰቦቹ በህግ እንዲጠየቁ ማህበሩ ያቀረበውን ጥሪ የክልሉ ጊዜያዊ አስተዳደር እውቅና ሰጥቶ እያጣራው መሆኑን በይፋ መግለጫ ሰጥቷል ሲሉ ጉዳዩ የደረሰበትን ደረጃ አቶ ዳዊት አብራርተዋል። የትግራይ ክልል ጊዜያዊ አስተዳደር ባለፈው ሳምንት ባወጣው መግለጫ በችሎት ውስጥ የሚፈጠር ረብሻ በማንኛውም ሁኔታ ተቀባይነት የለውም ሲል ኮንኗል። የትግራይ ዳኞች ማህበር ለክልሉ ጊዜያዊ አስተዳደር ካቀረባቸው ጥያቄዎች መካከል ዳኞች በነጻነት ስራቸውን ለማከናወን እንዲችሉ ራሳቸውን መጠበቅ የሚችሉበት ሁኔታ ይመቻች የሚለው ይገኝበታል። ዳኞች ለደህንነታቸው ሲባል የመኖሪያ ቤት አቅርቦት እንዲመቻችላቸውም ማህበሩ በተጨማሪነት ጠይቆ ነበር። እነዚህ ሁለት ጥያቄዎች ገና ምላሽ አለማግኘታቸውን አቶ ዳዊት ለኢትዮጵያ ኢንሳይደር አስረድተዋል። የዳኞች ጥያቄን ለመመለስ የተላለፉ ውሳኔዎችን በተመለከተ ከትግራይ ክልል ጠቅላይ ፍርድ ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም።